ሰላም ሰላም የኔ ወርቆች ናችሁልኝ። እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬ ከአርቲስት ዳግማዊ እኔው ሙላቱ ጋር ተገኝቻለሁ። አስተካከለኝ፣ ስሜን ተሳስታ ነው። እሺ፣ ዛሬ እንግዲህ የተገናኘ ነው ያው፣ ጭንቅላት ግን ትንሽ ልፈት ነው ነው፣ ልታሸኝ ነው? ስክራፕ ቀብቼ ነው ፍት። እንግዲህ አትስቲ እንደዛ ነው። ተበቅኩት፣ ልቁረጣ። ካስቆረጥከኝ ያሸዋል። እሺ እሺ ለማንኛውም ወደ ጥያቄያችን እንግባና ምንድን ነው፣ ወደዚህ እንትል አሃ፣ ማይክ እዚህ ነው። ጥያቄ ደሞ እንደዚህ ነው። ምን ምንም ማድረግ አልችልም። እና ምን አይነት ጥያቄዎች መሰሉ መጠየቅ እኮ ጭንቅላት የሚጠይቁ ሆነው? የሚጠይቁ መሀል መሀል ላይ ማዝናኛ ጥያቄዎችን እንጨምር። የመጀመሪያ ኦኬ፣ ይሄን ጠይቀኸኝ ባለፈው አይ ተወሱ ለሌላ ሰው ጠይቀዋለሁ፣ እና አገኛለን ነው ሌላ ሰው መጨረሻ ወደ ሌለው የእልቂት እና የስቃይ ቦታ እወስድሃለሁ። በዛ ሰዓት ሞት እንደ ሰማይ ይርቃል። በዛ ጣር ውስጥ ሆነ መኖር ስትመኝ ደግሞ የዛኔ ይህንን ስም ታስታውሰዋለህ። ሰይፈ ይሄ ንግግር የትኛው ፊልም ላይ ነው እንዴ? ቀቀለልኩ ነው ኩች ኩች ተይ ላይ እኮ ሻሩክ። ምን ሻሩክ ነው ኩች ኩች ተይ። አይ ቁም ነገር አሬህ በጣም ቀላል ነው። ጠጠር ያለ ነገር ነው። ምንድን ነው ፊልሙ? በነገራችን ላይ ወደ መጨረሻው ላይ ስቃይና ምናምን ምናምን ስትይ ምን አይነት እንትን ጀመረች፣ ምን በድያት ነው? የት ልትል ከማጋ ተመሳጥራ ምን ልታረገኝ ነው? ጭንቀት ውስጥ ነበር የገባውት። ዲያሎግ መሆኑን መች ተረዳው ነው። ፊልሙ እንትን ነው፣ ሰባ ዘጠኝ ነው። ቃሉን የተናገረው አለቃችን ግሩ ስሙ ማን ነበር ፊልሙ ላይ? ሰይፈ ነው። ሰይፈ ያልሽው እኮ መጨረሻ ላይ እራሴ። እሺ አሁን ደግሞ ወደ አዲስ አመት ጥያቄ ልግባለና። እሺ ቋግሜ ወር በየአመቱ ይቀያየራል። ቀኑ አይደለም በአራት አመት ምናምን በስንት አመት ነው ሰባት ቀን የሚሆነው ቋግሜ ወር? ቋግሜ ሰባት የሚሆነው ከከበደ ምርጫ ብቻ ፊልም አስታውሳለሁ። ቋግሜ ሰባት የሚል ቋግሜ ሰባት ስንት እንደሚውል ነው ረሳት። አራት የሚሆነው በአራት ማን ነው ስድስት የሚሆነው በአራት አመት አንዴ ነው። ምርጫ ሰጣለሁ ብለሽኛል። እሺ በስድስት መቶ አመት በአራት መቶ አመት በአንድ መቶ አመት ተሳስተሃል። በስድስት መቶ ነው። ቅጣት አለው። ቤተሰብ አንድ ስቷል። አስር ጥያቄ ነው የምጠይቀው። ሰባቱን ከመለሰ አይቀጣም። አንድ ነው እስካሁን። ሰባት አልኩኝ፣ ስምንቱን ከመለሰ ምንም። አንድ ስታል። ሰባቱን ከመለስክ አትቀጣም። ከሰባት በላይ ከሳት ትቀጣለህ። ሰባት ከመለስክ ደግሞ ስምንት ከመለስክ ሽልማት አለክ። ይሁና ይሁን። ሰባት ከመለስክ አልቀጣም፣ ስምንት ከሸለምክ ደግሞ ሽልማት አለክ። በጣም ቪዲዮ ፖስት እያደረኩኝ ነበርና ሀሳቤ እሱ ጋር ነው። የኢትዮጵያ አዲሱ አመት 2018 ዘመነ ምንድን ነው? የአሁኑ? ዮሐንስ ሉቃስ፣ ማቴዎስ፣ ማርቆስ። ማርቆስ ና በእናት አንተ። እሺ፣ ዘመነ ማርቆስ ላይ እንቀጥል እ ሻይ ቡና እንደምን ነው? እዚህ ቤት ዝም ብላችሁ ነው የምትጠይቁት? ብዙ ጊዜ አያለሁ፣ ግን ሻይ ቡና ምናምን ይባላል። ኢንተርቪው ላይ ምናምን ፊልም ላይ ስናይ፣ ቲቪ ላይ ስናይ፣ አሁን እንደ ኩባያ ይዘው

ወደ ኢሬቻ በዓል ደግሞ እንግባ። እሺ፣ በኢትዮጵያ ዋና ከተማ አዲስ አበባ የሚከበረው የኢሬቻ በዓል ምን ይባላል? ሆራ። ሆራ ምን ሆራ? ኢሬቻ። እሺ፣ ምርጫ ልስጥህ። ሆራ ሀርሲ፣ ሆራ ሀር ሰዲ፣ እሺ፣ ሆራ ፊንፊኔ ኢሬቻ። አዲስ በአዲስ አበባ የሚከበረው ነው ያልኩ። ሆራ ፊንፊኔ

እና ማለት ነው። እስቲ አንድ ሁለት ትናንት የተበላሁት እቺ ዋግሜ ሳባታ ኦኬ። አንድ ሁለት ሶስት፣ አይ አራት ነው። አ አምስት ነው እንጂ እኮ አራት ነው። ምን ሆነህ ነው? መደነቅ የለብኝም ታዲያ። መደነቅ የለብኝም ነው የምትሉት? አራት ነው ብታታልለኝ ነበረ። እሺ፣ እንቆቅልሽ ደግሞ ልጠይቅ። ካውን እንቆቅልሽ አይቆጠርም፣ መዝናኛ ነው የምን መዝናኛ እኔ መዝናኛሽ ነኝ እንዴ እየቀረሽኝ ነው የምትዝናኝብኝ ሽልማት አለው ከዛ ነገር ነው ሁሌ አለው ቅርብ ነኝ ግን አልደረስም በቃ በጣም ቅርብ ነኝ ሁሉ ቀን አለው ግን ማንም አይደርስብኝም። ሁሉ ቀን አለው። ቆይ ላስረዳህ። ሁሉ ቀን አለው በቃ ሁሉ ቀን ሁሉም ሰው በእኔ ቀጠሮ ይይዛል፣ በእኔ ይስማማል፣ በእኔ ተስፋ ያደርጋል ግን አይደርስብኝም። ምን ጊዜ ምን ጊዜ በቃ ላስረዳህ። ሁሉም ሰው ያቅድብኛል ይባላል። ነገ ነው። ኢሬቻ መልካ፣ የውሃ አካል ዳርቻ የሚከበር ኢሬቻ ቱሉ፣ በተራራማ ቦታ የሚከበር የክረምት ወር እንዳበቅ በቅ ጀመረው። ኢሬቻ መልካ። አዎ፣ ውሃ ዳር የሚከበር ወንዳታ። እሺ፣ አሁንም ሌላ ስለ ኢሬቻ ልጠይቅክ። ደህና ጥያቄ ያላችሁ ምን ነው? እዚህ ቤት የኦሮሞ ህዝብ ከዘመን ዘመን በሰላም ላሸጋገረው አምላኩ ክረምቱን በሰላም አሰለፈከኛል ብሎ ምስጋና የሚያቀርብበት በዓል ምን ይባላል? ያለ ነገር ነው። ጎበዝ! እሺ፣ አሁን ስንት ትጠየቅ? ሁለታ እንዳልም። ፈጫሁት ፈጫሁት እኮ፣ ፈጫሁት እኮ። እሺ፣ ስማኝ ነው። እሺ ምን ፊልም ላይ ነው እና ማን የተናገረው? የአርቲስቷን ስም የካራክተሯን፣ አይደለም የአርቲስቷን። እሺ በመጀመሪያ ደረጃ ዲያሎጉ ልክ አይደለም። ከደቡብ አፍሪካ አይደለም፣ ከአሜሪካን። ዲያሎጉ ማን? ከአሜሪካን አዎ፣ ከአሜሪካን ማን? ከአሜሪካን የመጣሁት ብለህ ታወቀኝ። ህሊና ከአሜሪካን የመጣሁት ብለህ ታወቀኝ ብላለች። የሁን ልጅ ጉዳይ ረቂቅ ናት። የተናገረች ካራክተሯ ደግሞ ህሊና። አረኒ አረ በስማ ማረ! ሽልማቱ የት አለ? ሽልማቱ የት አለ? ቅድም አራት አሁን ሦስት ሰባት። ልጅ እንጎክሪሽ አይደለም። ስለዚህ ሽልማት ለማታለሁ። ይሄው ሰባት ሰባት። እሺ፣ ስንት ቀረኝ? አንድ ጥያቄ። አዎ፣ በቃ አንድ ተጠይቋል። ሦስት ያው እሺ፣ የሰውነታችን ክፍል ነው ብዙ አጥንት የያዘው። እግር፣ እጅ፣ አከርካሪ እጅ አከርካሪ ብዙ ምን ያለው ብዙ አጥንት ያዘ አከርካሪ እጅ ነው። እሺ ሁለት ሰዓት አይ አይ ይሁን ተብሎ ስምንተኛው ጥያቄ ላይ ደርሰ አጥንት ፊዚዮሎጂ እና የአናቶሚ ጥያቄ አሁን ለኔ ለተዋናይ ምንድን ነው ለምን ይጠየቃል? ያገባኛል አሁን ደግሞ ትንሽ ፈታ እንድንል እንቆቅልሽ እጠይቅሃለሁ። እሺ ውሃ ጠጥታ የማትሸና አንቺ

የሰው ልጅ ምግብ ሳይመገብ ለምን ያክል ቀን መቆየት ይችላል? የሰው ልጅ ለሰባት ቀን አይ አይደለም፣ ቶ አይ ከባድ ነው። ልቀይርል ጥያቄው እውነት ከባድ ነው። አዝነሽ ለም ለነገሩ ሽልማት አይቀርም አይደል የሽልማት ሁሉ ኮች እያሉ አአ ሁለት ሰዓት እኮ ከስምንት ጥያቄ ለምን አው ስምንት ተጠይቀዋል ሁለት ስታል በአራት በአራት አይደለ? ብሬክ ነው። ስድስት ላይ ነክ ነው፣ ሰባት ስድስት ላይ ነካው። ጠያቂው የማያውቅበት ዘመን እኮ ነው። እሺ፣ ና ና፣ እሺ፣ እሺ። በካንሰር የማይጠቃው ብቸኝ የሰውነታችን ክፍል ምንድን ነው? ምርጫ ልስት፦ ጉበት፣ ቅንጭላት፣ ልብ። በካንሰር የማይጠቃው ልብ ሰባት መልሷል። ልጅ ከቅጣት ተርፏል። አሁን አንቺ ጠቅላላ እውቀት ላይ እንደዚህ አረመኔ ነኝ። እሺ ስንተኛ ጥያቄ? ዘጠነኛ የመጨረሻ ጥያቄ፣ ዓለም አቀፍ ደም ለጋሽ የሚባለው የደም አይነት የቱ ነው? ኦ ፕላስ፣ ኦ ማይነስ፣ ኤ ፕላስ። እኔ ነኝ ነው። አትሸለም አትቀጣም። እንዴት? ምን እንዳልመለስከው ነው? ላሳይክ? አሳይ ነው። ምን ነው? እሺ፣ ስለዚህ ተሸለመ። የተሳሳት ነው ጥያቄ ካለ ኮሜንት ላይ አስተካክሉልኝና ወይ ይሸለማል ወይ ይቀጣል ለማንም እሺ በቃ ጥያቄን ጨርሻ መለያ ትፈልጋለህ? ወይ ወደ መሸነፉ ወይ ደግሞ ወደ መሸለሙ መሄድ ትፈልጋለህ? ተሸለም ያለው ለምን ታጭበረብሪያለሽ እንዴ? አይ ወይ ተሸለም ወይ ተቀጣ። ገባ? እሺ መለያ ጠይቅ እንጂ ግን አክብጄ ነው የምጠይቅ። እሺ እሺ ተፈቀድክ። እንቁቅልሽ ላድርግልህ ወይስ የጭንቅላት ጥያቄ በልጆቿ ፊት ሽንቷን ምሸና፣ ጀበና። አይ ዲዲት ደሞ ኖር ኖር ነው የምጠይቀኝ፣ ሽንቱ ምናምን ሌላ ነገር ነው። ግን በንጉስ ፊት ምሸና እኮ ነው ብዙ ጊዜ ሰው የሚያውቀው። አይ አእምሮ ላይ ማሰብ ነው፣ ነገሮች ማንሻ ነው። አሁን እሺ፣ ሽልማት እነሱ ናቸው የሚመርጡት ኮሜንት ላይ ይሄን ሻልም ይላሉ። ያው አደራ አደራ ጸደ ጸደ ነገር አደራ ደሞዝ ማለቂያ ነው እንዳይታሳልቁኝ አደራ ብያለሁ። ውሸቷን ገና መሰዳችን ነው። አሪፍ ነገር አልወሰድንም፣ ገና ልንወስድ፣ ያው ቅድም ሳንተም ስትል ነበር ብሎ ጓለ ገና ነው ደሞዝ ይሁን ። ስለዚህ ቀለል አርጋችሁ እንደውም ስጦታ አታድርጉት እኮ እንዴ

አሸልመዋለሁ በቃ ምንድነው መሰለክ የሚሉት? እኔ ስገም ለምን አሰብት። ስለዚህ ዝም ብዬ ዝም ውሃ ግዢለት ቀረጻ መሃል እዛ ገጠር ላይ ባለ አስር ብር ዳግም ስጨፍር እኔ ምንም አድርጌ አስር ብር ሸልምሻለሁ ተነሽ፣ ይናርቂ ነው የሚለኝ እውነት ስለዚህ አስር ብር ቀልድ ነው ላንቺ። ደሞ አስር ብር ቀልድ ነው ላንቺ። አስር ብር በሉ፣ እንዴት ነው የሚመጣው? አስር ብር ብሩን ውሰጂ እና ቁም ነገር ያሉ ሽልማት ጥያቄ መለስሽ አስር ብር ማንም አይልም። መስቀል እገዛለታለሁ መስቀል የለሽም አስር ብር መስቀል ከረሜላ መስቀል አልፈልግም ማቀሳሰርሽ ነው ጀመር ሽልማት ምን ልሸልም ተብሎ ብልግና አስር ብር መስቀል አይፈልግም አለኝ እንዴ አለኝ ድጋሚ አለኝ። መስቀል ድጋሚ አለኝ ድጋሚ ምን ትብለቀለስ? ሚስማራን ተላይ አይደለም ያሳፈራል። ምን ታደርጊው ነገር ነው ያሳፈርን የማይጠቅም ነገር መግዛት አልፈልግም። እሺ በቃ አዝኜ፣ በመሸለሜ አዝኜ። ቪዲዮ ያልቃል። በቃ ቻው። በቃ እንደና አሉ ማን ነው አምሹ። በቃ አደሩ። በቃ ቻው። እሺ ቤተሰብ እንግዲህ ቪዲዮ የተመለከታችሁትን ይመስላል። ዳጊ በዚህ መልኩ ተሸላሚ ሆኖ ጨዋታው አልቋል። ሽልማቱን ምረጡለት። ኮሜንት ላይ ለእኔ ቀለል ያለ ነገር ምረጡል ነገር ወዳችኋለሁ። ማነው መኪና ያት እሱን የሚገዛ አታስጨንቋት። መኪና አያስፈልግም፣ እንደዚያ ትልልቅ ነገር አታስጨንቋት። አነስ ያለ ባጃጅ በቂ ነው፣ ሸጬ ሌላ ነገር እገዛበታለሁ። ካሜራ ካለን ምናምንም አለ እሱ ይግዛላት ማለትም ትችላላችሁ። ነው ወዳችኋለሁ።